የሕይወትሽ ጀግና እንዴት መሆን ትችያለሽ? የህይወት ፈተና እንዴት ማለፍ እንዳለብሽ መመሪያ አልተሰጠሽም። የብዙ ሴቶች የራስን የማወቅ በራስ የመተማመን የጥንካሬ ጉዞ በእንቅፋት የተሞላ ነው። የራስሽ ጀግና የመሆን አቅም እንዴት እንደምትገነቢ በዚህ ቪዲዮ እናያለን። የህይወትሽ ጀግና መሆን ማለት ጥንካሬሽን መገንባት፣ ደፋር ምርጫዎችን ማድረግ፣ ለራስሽ መቆም፣ ስለ ሌሎች ሰዎች አስተያየት ቦታ አለመስጠት ማለት ነው። እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር እርምጃ ውሰጂ፣ በምትፈሪበት ጊዜም እንኳን። ጀግና ሴቶች በፍጹም ትክክለኛ ጊዜን አይጠብቁም። በሚፈሩበትም ጊዜ እንኳን እርምጃ ይወስዳሉ። ፍርሃት የእድገት ተፈጥሯዊ አካል ነው፣ ነገር ግን ህልምሽን ከማሳደድ ፈጽሞ ሊያግድሽ አይገባም። አሁን ጀምሪ። ግቦችሽን ለማሳካት በየቀኑ ትናንሽ እርምጃዎችን ውሰጂ። ድፍረት ማለት የፍራ ስሜት አለመኖር ማለት አይደለም። ምንም እንኳን የፍራ ስሜት ቢሰማሽም ወደፊት ሜዲሽን አለማቆም ማለት ነው። በውስጣዊ ጥንካሬ ሽመኚ። እያንዳንዷ ጀግና ሴት ራሷን የተጠራጠረችበት ጊዜያቶች አሉ። አብዛኛው ሴቶች በበቂ ሁኔታ ጥሩ እንዳልሆኑ፣ በቂ ጥንካሬ እንደሌላቸው ወይም በቂ እንዳልሆኑ ስለሚሰማቸው ራሳቸውን የመጠራጠር ትግል ውስጥ ይገባሉ። እውነታው ግን ጥንካሬ ማለት በፍጹም ድካም እንዳይሰማሽ ማድረግ ማለት አይደለም። እውነተኛ ጥንካሬ ማለት ድካም በሚሰማሽ ጊዜም ወደፊት መግፋት ማለት ነው። ውስጣዊ ጥንካሬሽን በመጠቀም በራስ መተማመንሽን ገንቢ። ለራስሽ ቅድሚያ ስጪ። ከሰዎች ጋር ያለሽን ግንኙነት ድንበር አብጅለት። ብዙ ጊዜ ሴቶች የሁሉንም ሰው ፍላጎት ከራሳቸው በላይ እንዲያስቀምጡ ተደርገዋል። ነገር ግን ጀግና ሴቶች ቅድሚያ ለራሳቸው ይሰጣሉ። ድንበር ማዘጋጀት ራስ ወዳድነት አይደለም፣ አስፈላጊ ነው። ያለ ይሉንታ እምቢ ማለትን ተማሪ። ጉልበትሽን ጠብቂ። በሚያንጹሽ ሰዎች ራስሽን ክበብ እንጂ በሚያፈርሱሽ ሰዎች አይሁን። ራስሽን ባከበርሽ ቁጥር ሌሎችም ያከብሩሻል። በድፍረት እና በጽናት ችግሮችሽን ተጋፈጪ። የእያንዳንዷ ጀግና ሴት ጉዞ ውስጥ መሰናክሎች፣ ውድቀቶች፣ የልብ ስብራቶች ብራቶችና እና የጥርጣሬ ጊዜያቶች ይኖራሉ ግን ፈተናዎች የሚመጡት አንቺን ለመስበር ሳይሆን አንቺን ለማጠንከር ነው። ህይወት አሰናክላ ስትጥልሽ እንደገና ተነሺ። የማቆም ስሜት ሲሰማሽ ወደፊት ቀጥ። ከዚህ በፊት ችግሮችን አሸንፈሻል፣ አሁንም እንደገና ታሸንፋቸዋለሽ። እያንዳንዷ ችግር ለበለጠ ነገር እያዘጋጀሽ እንደሆነ እመኝ። የአንቺ ታሪክ ባለቤት አንቺ ነሽ። የራስሽ ህይወት ጀግና ለመሆን የመጀመሪያው እርምጃ የታሪክሽን ሙሉ ባለቤትነት መውሰድ ነው። በትላንቱ ህይወትሽ ውስጥ አላስፈላጊ ስህተቶች፣ የልብ ስብራቶች፣ ውድቀቶች፣ ወይም ተስፋ አስቆራች ሁኔታዎች ቢፈጠሩም የሚቀጥለው ምዕራፍ በአዲስ የመጽሐፍ ኃይል አለሽ። ጀግና ሴቶች ሌላ ሰው ህይወታቸውን እስኪቀየር ድረስ አይጠብቁም። ራሳቸውን ተቆጣጥረው የራሳቸውን መንገድ ይፈጥራሉ። ራስን መውደድ እና በራስ መተማመን አዳብሪ። እውነተኛ ጀግና ሴት ራሷን ትወዳለች ቅድመ ሁኔታ በሌለው መንገድ። ይህ ማለት ራስሽን በደግነት መያዝ፣ ላለፉት ስህተቶችሽ ራስሽን ይቅር ማለት፣ የማንነትሽን እያንዳንዷን ክፍል መውደድ ማለት ነው። ራስሽን ከሌሎች ጋር ማወዳደር አቁሚ። ያንቺ ጉዞ ልዩ ነው። ተስፋ ትኩረጪ። ታሪክሽ አሁንም በመጻፍ ላይ ነው። ተስፋ መቁረጥ እንዲሰማሽ የሚያደርጉ ቀናቶች ይኖራሉ። ጥረቶችሽ ሁሉ ዋጋ ቢስ እንደሆኑ እንዲሰማሽ ሊያደርጉሽ ይችላሉ። ጀግና ሴቶች ግን መቼም ተስፋ አይቆርጡም። ታሪክሽ አሁንም እየተጻፈ ነው። ምርጥ ምዕራፎች ከፊትሽ ናቸው። የሕይወትሽ ጀግና መሆን በየዕለቱ በምታደርጊያቸው ምርጫዎች ውስጥ ናቸው። ስለዚህ ዛሬ ለራስሽ ቃል ግቢ፣ ቃልሽን እንደምትጠብቂ፣ ከሌሎች ማረጋገጫ መፈለግሽን እንደምታቆሚ፣ ጥንካሬሽን ሙሉ በሙሉ እንደምትቀበይ። ምክንያቱም አንቺ የራስሽ ሕይወት ጀግና ነሽ። ብዙ ሰው አለኝ ህልም ይኖረዋል፣ ግን ህልሙ ሁልጊዜ እንደ ህልም በማውራት ይሞታል። ህልሙን ግን ቢደፍር ሜይቢ ያ ህልም ወደ ሪያሊቲ ይቀየርለት ይሆናል። ስለዚ አትፍሪ። የእውነት የምትፈልጊው ከሆነ ሞክሪው፣ ያን ግነሽ ምንም የምታችው ነገር አይኖርም ብሎ አለኝ ማለት ነውእና ምንም ነገር ስትጀምሩ ከቤት ጀምሩ። ከቤት ከጀመራችሁትና ካደገ ወደ ሌላ ቦታ ኤኒታይም መውሰድ ትችላላችሁ። ስለዚ ሁልጊዜ ቤታችሁ ስሩበት። እዛ ላይ ሆናችሁ እስኪ ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆቻችሁን የሀብታም እንዲሆኑ አታስተምሯቸው፣ ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምሯቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ መድኃኒት እንደ ምግብ ትወስዳላችሁ። የሚወዳችሁ ሰው በቀላሉ አይለያችሁም። ከእናንተ ለመለየት 99 ምክንያት ቢኖረው እንኳን መለየት የማይችልበትን አንዲት ነገር ላይ ጸንቶ ይቆማል። ሰው ሆኖ በመፈጠር እና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ብቻ ናቸው። ስትወለዱ ውድ ነበራችሁ፣ ስትሞቱን ውድ ትሆናላችሁ። በመካከል ያለውን ማስተካከል የእናንተ ፋንታ ነው። በፍጥነት ለመሄድ ከፈለጋችሁ ብቻችሁን ሂዱ! ሩቅ ለመድረስ ከፈለጋችሁ ግን ከሌሎች ጋር አብራችሁ ተጓዙ። በስተመጨረሻም በዓለም ላይ ያሉ ስድስቱ ፈዋሽ ነገሮች የሚከተሉት ናቸው። የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ፣ በራስ መተማመንና ጓደኛ። እነዚህን አጥብቃችሁ ያዙ! ደስተኛ ሕይወትን አጣጥሙ! ጀግና መሆን ከፈለግሽ እነዚህን አስራ አምስት ነገሮች አድርጊ። የሕይወትሽ ጀግና ለመሆን ዝግጁ ነሽ? ዛሬ እያንዳንዷ ሴት ሕይወቷን ለመቀየር፣ ስኬታማ ለመሆን፣ ምርጥ ሕይወትን ለመኖር ማድረግ ያለባትን አስራ አምስት ወሳኝ ምስጢሮችን ላካፍላችሁ ነው። ዝግጁ ናችሁ? እሺ እንጀምር። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። አንደኛ በራስሽ ተማመኝ። አንቺ በራስሽ ካልተማመንሽ ማንም ባንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው ፍርሃትሽን ስትጋፈጪ ብቻ ነው። ፍርሃትሽን ከተጋፈሽ አንቺን ማቆም ከባድ ይሆናል። ሁለተኛ ጤናሽን ጠብቂ። በቀን ሁለት ሊትር ውሃ ጠጪ። የአካል ብቃት እንቅስቃሴ አድርጊ። ጀግና ሴት ጠንካራ አካል እና አእምሮ ያስፈልጋታል። ጤናማ ምግብ ተመገቢ። እነዚህን ካስተካከልሽ 99% ችግሮች ይፈታሉ። ሶስተኛ ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛው ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ የመጀመሪያ እርምጃሽን ውሰጂ። እስከ ዛሬ ትክክለኛውን ጊዜ ስትጠብቂ ያባ ከንሹ ጊዜ ይበቃል። አራተኛ ላመንሽበት ነገር ቁሚ፣ ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። አምስተኛ መማርን በፍጹም አታቋርጪ። ብልሴቶች በየቀኑ ያድጋሉ፣ አዳዲስ ክህሎቶችን ይማራሉ እውቀታቸውን ያሻሽላሉ እና መሻሻልሽን ቀጥዪ። ስድስተኛ እራስሽን ቻይ። እራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። ሰባተኛ የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ላንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽ እና በሚያሳድጉሽ ሰዎች ራስሽን ክበቢው። ስምንተኛ ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ዘጠነኛ ፈተና ሲበዛብሽ ሕይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ፣ ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። አስረኛ መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። አስራ አንደኛ ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ሕይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። አስራ ሁለተኛ ሁሉንም ሰዎች ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስት ሆኚ ትክክለኛ ሰዎች ያከብሩሻል። አሥራ ሶስተኛ ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አስራ አራተኛ በሕይወትሽ ሁሌም ተደሰቺ። ሕይወት አጭር ናት። መደሰት እየቻልሽ በሐዘን አታሳልፊ። ተዝናኚ፣ ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። አስራ አምስተኛ መቼም ቢሆን ተስፋት ትኩረጪ። ምንም ቢፈጠር ቀጥዪ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ሕይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነክተዋል። መቼም ቢሆን ተስፋት ትኩረጪ። የራስሽን ህይወት የመቀየር ኃይል እንዳለሽ አስታውሺ። የጠንካራ ጀግና ሴቶች ህይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በህይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር የቤተሰቦቿን ህይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት፣ ከስህተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይህ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ህይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሀዘንን ተቋቁማ እያሳለፈች፣ ነገር ግን ህይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ህይወት በሰው አገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሀዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርች የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም እንኳን ምንም ሰው እንደሌላት ቢሰማትም ትግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳት ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ሕይወቷ ጭንቀት በሰው አገር ኑሮ፣ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ሕይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስብ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት በስደት ላይ ሆና ፍቅረኛው አገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች። በሰው ሀገር ያላችሁ ውድ እህቶቼ፣ በህይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ ትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ህይወታችሁን የሰጣችሁ ጀግኖች ናችሁ።